ዛሬ ኖላዊ ክፍል 111 እንግዲህ እጅግ አስደንጋጭ ነገር ነው ሃና ከባድ ሁኔታ ውስጥ ነው ያለችው እንዲሁም አቶ ኖላዊ በጣም አዝኗል እርግም መሞት የለባትም ምክንያቱም እስከ ድራማው መጨረሻ አብራ መቀጠል አለባት የብዙዎቹ አስተያየት ነው ዛሬ እንግዲህ የተፈጠረውን አብረን የምናየው ሰላም አለይኩም ወራህመቱላ ወበረከቱ ሰላም ጤና ይስጥልን የሀሴት ሚዲያን ላይክ እና ሰብስክራይብ ያደረጋችሁ አብራችሁ ሁኑ ሀገራችን ሰላም ያርግልን እንግዲህ አቶ ኖላዊ ምክንያቱም ሀና አሁን ያለችበት ሁኔታ በጣም አሳሳቢ ነው እንደ ሀገራችን ስናስብ ወንጀለኞች በነፃ ተገላምጠው የሚወጡበት እንዲሁም ደግሞ ንጹህ የሆኑ ሰዎች ከወንጀል ነጻ የሆኑ ሰዎች ደግሞ ተሳቀው ባላደረጉት ነገር እየተለጠፈባቸው ተሳቀው ተሸማቀው በችግር ላይ እየኖሩ ያሉበት ብቸኛዋ ኢትዮጵያ ልንላት ብንላትም ምንም እንትን የሚያሸማቀቅና ሀሰት ነው የሚልም ሰው የለም። እና እንደ ሀገር ስናይ እንደ ሀገር በጣም እጅግ ያሳዝናል። በፊልሙ ብቻ ሳይሆን እንደ እውነተኛ ስናይ ወንጀለኞች ዘና ፈታ ብለው እየተጓዙባት እየኖሩባት ያሉ እንዲሁም ደግሞ ንጹሀኖች የተሸማቀው በሀዘን በሰቃይ በረሀብ በተለያዩ ችግሮች ተወጣጥረው ያሉበት ነገር ነው እና እጅግ ልብ ሰባሪ ነው። አሁንም እያየን ያለ ነው። እንዲህ ነው ሀና እንግዲህ በተደጋጋሚ ምንም ነገር ሳስራ በብዙ ወንጀሎች ተጠረጠረች፣ እየተደፈረች እንዲሁም ደግሞ ወይዘሮ ባዮሽ በወንጀል ተይዛ የሕግ አካላትን አመናጭቃ አስፈራርታ ከወንጀል ነጻ ነች፣ ለጊዜው ምንም አይነት ወንጀል አልተገኘብሽም ተብላ ነጻ ተብላለች ማለት ነው። ይህን በማስከተል እንግዲህ እንዳያችሁት አንዴ አሻራው ሀና ላይ ነው። የተለያዩ ችግሮች እየተከሰቱ ሀናን እያሳዘኑ ሀናን በድራማው በካራክተሩ እንድትጠላ ያደረጋት መጥቷል ማለት ነው። ስለዚህ ዳይሬክተሩ ማድረግ ያለበት ትክክለኛ ነገር ከመጀመሪያው የምርመራ ውጤት መቀየር ጀምሮ ባዩሽ እንዳለችበት ይታወቃል። አሁን የባዩሽ መጋለጫ የባዩሽ ትክክለኛ የውርዴት መንገሻ ሰዓት መሆን ሲገባው እልቁንስ ሌላ ተቃራኒ ነገር ነው እያየን ያለ ነው። ለማንኛውም እናንተ ምን ትላላችሁ? እስኪ ሀና ወይስ ባዩሽ ወይስ ዳይሬክተሩ እዚህ ድራማ ላይ ምን ትላላችሁ? እዚህ ድራማ ላይ በደንብ እየተወኑ ሳያቸው አቶ ኖላዊ፣ ሰላምና መናሴ እንዲሁም አቶ መስፍን ናቸው። በጣም ደስ ይላል። ወይዘሮ አስቱም አለችበት እንዲሁም ማለት ነው እና በቃ ወደፊት ሀርና ስንል ወደኋላ ይመልሳል። ለማንኛውም አስተማሪ ነው ብላችሁ ካሰባችሁ ጥፋተኞች ለህግ ይቅረቡ በህግ ቁጥጥር ስር ይዋሉና እንመለከት ነው። እንደ ራሴ ሀሳብ እንግዲህ ከንዮ ጉዞ ወደፊት ነው ይቀጥላል። በነገራችን ላይ ሀና እንግዲህ ከዝራ ፍቅር ከያዛች ጀምሮ አሴር በከባድ ሀዘን ውስጥ ነው ያለው ማለት ነው። አንድ ነገር የተባርኩት ነገር ላመንበት ለፈለግነው ነገር ቅድሚያ መናገር እንዳለብን ነው። አሴር ባለመናገሩ ትልቅ ስህተት ሰርቷል ማለት ነው። ስለዚህ ያው ብዙዎቻቸው እንግዲህ ከአንዳንድ ስትቃወሙ ነበረ። ነገር ግን አሲርም ጥፋት አለበት። ያፈቀረ ሰው ቅድሚያ ጉዳዩን ለዛ ለባለ አካሉ መናገር አለበት። የሆነ ነገር ስንፈልግ የእኛን ጉዳይ ለዛኛው አካል መናገር ይኖርብናል ነው ብለው ማለት ነው። ለማንኛውም በጣም ነው የማከብራችሁ። እናንተስ በዚህ ድራማ ምን ትላላችሁ? እኔ የራሴን ሀሳብ አስተያየት እንግዲህ በትንሹ ቢሆን አስቀምጫለሁ። እናንተም አስቀምጡ። ዘና ፈታ ብሉ፣ ጎራ ብሉ። ላይክና ሰብስክራይብ አድርጎ አበረታቱኝ። ወዳችኋለሁ። ሀገራችን ኢትዮጵያ ሰላም ያርግልን፣ ሕዝቦቿን ይጠበቅ እወዳቸዋለሁ። 2018 እንግዲህ ከገባ ጀምሮ በጣም አሳዛኝ ዜናዎችን እየሰማን ነው። አላህ እንግዲህ በቃ ይበለን። ያማረ የተዋበ ውድ ኢትዮጵያ በሰላም የምኖርባት ያድርገን። እወዳቸዋለሁ። ባይባይ